እናት ሀገራቸውን ጥሪ የተቀበሉ ወጣቶች የሀገር መከላከያ ሠራዊትን ለመቀላቀል ሽኝት ተደረገላቸው። በዋግኽምራ ብሔረሰብ አስተዳደር ከሰባት ወረዳዎችና ሁለት ከተማ አስተዳደሮች የሀገር ጥሪን የተቀበሉ የሀገር መከላከያ ሠራዊትን ለመቀላቀል በፍላጎታቸው የተመለመሉ ወጣቶች ወደ ስልጠና ማዕከል ሽኝት ተደርጎላቸዋል። በብሔረሰብ አስተዳደሩ በሚገኙ ሰባት ወረዳዎችና ሁለት ከተማ አስተዳደሮች በፍላጎት ላይ የተመሰረተ በትምህርት ዝግጅት በእድሜ ማነስና መብዛት በአካል ቁመናና ስነ ምግባር መስፈርት ምዝገባ በማድረግ የሀገር መከላከያ ሰራዊትን ለመቀላቀል መላካቸውን የብሔረሰብ አስተዳደሩ ሚሊሻ ቅርንጫፍ ጽህፈት ቤት የሰው ሀብት አስተዳደር ቡድን መሪ አቶ ሞገስ በየነ ተናግረዋል። ከሚያዝያ አራት እስከ 22 2017 ዓ ም ለተከታታይ ቀናት በሁሉም የብሔረሰቡ ወረዳዎችና ቀበሌዎች ተልእኮ ተሰጥቶ በኮማንዶ በመደበኛ ሰራዊትና ባለሙያ የስራ ዘርፎች የሚሰለጥኑ ወጣቶች መሆናቸውንም አመላክተዋል። መረጃው የዋግኽምራ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው።